ዛሬ የተገናኘንበት ዋነኛ ዓላማ የተለያየ ብቃት፣ ችሎታ ያላቸው ወጣቶች በየከባቢው የፈጠሯቸውን የፈጠራ ማቴሪያሎች ይዘው ለውድድር የሚቀርቡበትና ችግሮቻችን እንደዚሁም መፍትሄዎች የሚያፈላልጉበት ለአንድ ሳምንት ጊዜ የሚቆይ የውድድር የመማሪያ ኔትወርኪንግ የገበያ መፈለጊያ እና ያለንን ብቃት ማሳያ እጅግ በጣም ወሳኝ የሆነ ፕሮግራም ነው። የስራና ክህሎት ሚኒስቴር ከተቋቋመ አንድ ዓመት ተኩል ገደማ የቆየ ሲሆን ዋነኛ ተልእኮውም ስራ ለመፍጠር ስኪልድ የሆኑ ብቃት ያላቸው መስራት የሚችሉ ሰዎችን በብዛት መፍጠር ለመፍጠር የሚያስችል አውድም ማመቻቸት ነው። ከዚህ አንጻር ሚኒስትሪው የጀመራቸው ስራዎች ተስፋ ሰጪ መሆናቸውን ለማየት ዛሬ በኤግዚቢሽን የተለያዩ ወጣቶች ያቀረቧቸው ስራዎች ያመላክታሉ። ኢትዮጵያ በርከት ያለ ችግር ያለባት ሀገር ናት። እነዚህን ችግሮች አፕርሼት አድርገን በመፍጠር የሰው ልጅ ኑሮ ማቅለል ፍላጎትና ፈቃድ ካለን ደግሞ ለሁሉም የፈጠራ አይነቶች ሙሉ ግብአት ማቅረብ የምትችል ሀገር ናት። ኢትዮጵያ ውስጥ ኢንዱስትሪን አስቦ ግብርናን አስቦ ቱሪዝምን አስቦ ወይም አይሲቲን አስቦ ሌላ ግብአት የሚፈልግ ሰው አይኖርም። ሁሉም አይነት ግብአቶች ኢትዮጵያ ውስጥ አሉ። ነገር ግን እነዚያ ግብአቶች ያልተሳሰሩ በመሆናቸው፣ እነዚያ ግብአቶች በሚፈለገው ጥራት ያልተመረቱ በመሆናቸው አንዳንዴ ቤት ለመስራት ኢትዮጵያ ድንጋይ ኢምፖርት አድርጋለች። ሸክላ ሴራሚክ ኢምፖርት አደርጋለች። ከፍተኛ ጥራት ያላቸው እምነ በረዶች ማምረት የምትችል ሀገር ግን መፍጠር የሚችሉና ስራን የሚያቀሉ ሰዎች ስላልበዙላትና ስላልተጀመረ ስራው ከተለያየ ሀገር ኢምፖርት አደርጋለች። ይህንን ነገር ለማስቀረት ነው የዚህ መገናኘት የዚህ ፎረም ዋና አላማ። እነዚህ ስራ የሚፈጥሩ ሰዎች መገንዘብ ያለባቸው ፈጠራ የራሱ የሆነ ችግር አለበት። ፈጠራ ስንፈጥር የሚያምር ቢሆንም የነበረን ነገር ግን የሚያፈርስ ነው፣ ዲስረፕቲቭ ነው። አንድ ሰው ፈጠረ ማለት የነበረን ነገር አፈረሰ ማለት ነው። ለምሳሌ የሰው ልጅ ከመቶ ሰላሳ ሃያ ከመቶ ሃምሳ ዓመት በፊት አብዛኛው ለመጓጓዣነት የሚጠቀምባቸው ነገሮች የጋማ ከብቶች ነበሩ። የጋማ ከብቶች ሲጠቀም ፈጠራ ማለት ሰው ሌጣ ፈረስ ላይ ከሚሳፈር ኮርቻ መስራት፣ ሰው ለመውጣጣት እንዳይቸገር ሰፖርት የሚያደርገውን ብረት ማዘጋጀት፣ በኋላም እያደገ ሲሄድ ጋሪ ሰረገላ መፍጠር ነበር። የዚያ የጋማ ከብት የትራንስፖርት ስርዓት ከጋሪ እና ሰረገላ በኋላ ኦልሞስት የፈጠራ አቅሙን እየጨረሰ ሲመጣ ነው እንፋሎት ቴክኖሎጂ ተፈጠረው። እንፋሎት ሲመጣ በአብዛኛው የነበረው የትራንስፖርት ሲስተም ባቡር ነው። እንደ ትናንትና ሰረገላ የሚሰሩ እንደ ትናንትና ኮርቻ የሚሰሩ ሰዎች ሳይሆኑ ፉርጎ የሚሰሩ፣ ሀዲድ የሚያነጥፉ፣ ብረት የሚያቀልጡ አዳዲስ ሙያተኞች ይዞ መጣ። እነዚህ አዳዲስ ሙያተኞች ሲመጡ ቀድሞ ኮርቻ የሚሰሩቱ እንኳን መጣችሁልን ብሎ አይቀበሏቸውም። ሬዚስታንስ አለ። ዲስረፕቲቭ ነው ያፈርሳል። ቢያለማም የሚያፈርሰው ነገር አለ። ከእንፋሎት ቴክኖሎጂ በኋላ የአውቶሞቢል ቴክኖሎጂ ሲስፋፋ፣ መኪና ሲፈጠር ያ የእንፋሎት ብቃት የነበራቸው በብዙ ሺህ የሚቆጠሩ ሙያተኞች በአጭር ጊዜ ውስጥ ስርዓት የሚያደርግ ኤሌክትሮ ሜካኒካል የሚባል ሙያ ዲማንድ የሚያደርግ አዲስ ነገር ተፈጠረ። አዳዲስ ነገር ሲፈጠር ጥቂቶች ብልሆች ለውጥ እንደማይቋረጥ የሚያውቁ ተከትለው ይማራሉ። አዳፕቲቭ ናቸው። ብዙዎቹ ግን አቃቂር እያወጡ የኛ ይሻላል እያሉ አዲሱን ለመቀበል ሲቸገሩ፣ ጊዜ ጥሏቸው ይሄዳል። የመኪና ቴክኖሎጂ ሲፈጠር መኪና የፈጠሩ ሰዎች ሳይሆኑ ነዳጅ እንዳላቸው እንኳን የማያውቁ ሀገራት በመኪና መፈጠር ምክንያት ከፈጠሩት ሰዎች እኩል በልጽገው ዛሬ እጅግ የለሙ ሀብታም አገሮች ሆነዋል። አሁን ደሞ አየር አለ፣ አሁን ደሞ አርተፊሻል ኢንተለጀንስ አለ። ፈጠራ ሲመጣ በፍጥነት መማርና መከተል ካልቻል የነበረውን ነገር እንደሚያበላሽ እንደሚያጠፋ አምነን ካልተቀበል፣ ዘኒው ኖርማል ካልተቀበል፣ ሬዚስታንሱ በሚመጣውና በሚጠፋው መካከል የቆየ ፍትጊያ እና ትግል ያደርጋል። አዲስ ነገር መፈጠሩ አይቀርም። አሮጌን ነገር ደግሞ ማዳከሙ አይቀርም። ይህንን አውቀን ለመፍጠርና ለማቅለል የምንተጋ መሆን አለብን። የምንፈጥሩ ሰዎች አንደኛ፣ ፈጠራ በራሱ የተለየ ቲንኪንግ እና ብቃት ይጠይቃል። ሁለተኛ፣ ዲስረፕቲቭ ነው፣ የነበረን ያፈርሳል። ሶስተኛ፣ ቢሮክራሲው፣ ካፒታሉ፣ አስተሳሰቡ ለአዲስ ነገር ሁሌም ምቹ ስላልሆነ ፈጠራ ያስቸግራል። በብዙ ችግሮች የተከበበ ነገር ነው። ነገር ግን የምትፈጥሩት ሰዎች መገንዘብ ያለባችሁ እነዚያ ችግሮች እንደ ስፕሪንግ ቦርድ ናቸው። ስፕሪንግ ቦርድ ባለበት ሌቭል ላይ ሲቀመጥ ማስፈንጠር አይችልም፣ ዝቅ ስናደርገው ነው ወደ ከፍታ የሚያስፈነጥረን። አሁን የያዙን ችግሮች እንደ ማስፈንጠሪያ ተጠቅመን ግብርናችን፣ ኢንዱስትሪያችን፣ በማይኒንግ እና ኮንስትራክሽን ሴክተር ዛሬ ያየናቸው ቴክኖሎጂዎች ወደ ውጤት ለመግባት ይህን የፈጠራችሁ ሰዎች ያለባችሁ ፈተና ያለባችሁ ችግር ያለባችሁ ያልተመቸ ከባቢ እንደ መስፈንጠሪያ አይነት የምትጠቀሙ መሆን አለባችሁ። ይህንም ማድረግ ከቻላችሁና መፍትሄ ተኮር ከሆናችሁ ኢትዮጵያ ለማደግ ለመለወጥ ብዙ እድል ያላት ሀገር ስለሆነች የእናንተ ፈጠራ በእጅጉ የሚያግዝ ይሆናል። መፍትሄ ተኮር መሆን ማለት ምንድን ነው? በርከት ያሉ ችግሮች አሉ እፈጥር ነበር ፋይናንስ አጣው፣ እፈጥር ነበር ቦታ አጣው፣ እፈጥር ነበር ብሮክራሲው አላገዘኝም እያል ችግሩን ብቻ የምናወራ ሰዎች መፍትሄ አናመጣም። ችግሩ አለ። እንዴት ነው ከዚያ ችግር ውስጥ መልካም ነገር መዘን በማውጣት ውጤታማ የምንሆነው? ብለን ውጤት ተኮር ሶሉሽን ተኮር ከሆነ ግን ከችግር ውስጥ የማይጠበቁ አመርቂ ውጤቶች ሊመጡ ይችላል። ውጤት ላይ ማተኮር ማለት በቀለለ ነገር ያ የቸገረን ነገር መሻገር እንድንችል የሚያስችል ነገር ማለት ነው። ስለሆነም ፈጠራ በእጅጉ ያስፈልገናል። የእጅ ጥበብ ያላቸው እጃቸውን፣ ልባቸውን፣ አእምሯቸውን አሳስረው የሚሰሩ ሰዎች ያስፈልጉናል። ግብርናችን አልዘመነም፣ ኢንዱስትሪው አልዘመነም፣ ኮንስትራክሽን አልዘመነም። ብዙ ሴክተር በመፍጠር ስራን ማቅለል የሚያስችል ሁኔታ መፍጠር የሚቻልበት ሀገር ነው ያለን ይህን ለማድረግ ግን የምናያቸው በከባቢያችን ያሉ ፈተናዎች፣ ተግዳሮቶች እንዳያቆሙን በተባበረ በተደመረ በተሳሰረ ችግርን ብቻ በሚያወራ ሳይሆን መፍትሄ በሚያመጣ ሀሳቤ በመፍጠር ግብርናችንን በመፍጠር ኢንዱስትሪያችን እንድናዘምን አደራላችሁ ፈልጋለሁ። ዛሬ ያየሁት የወጣቶች የፈጠራ ውጤቶች ባለፈው ሳምንት በኤግዚቢሽን ማዕከል በኢንዱስትሪ ሚኒስቴር የተዘጋጀውን ኤግዚቢሽን ስናይ ምን ያክል ሊተሳሰሩ እንደሚችሉ ሊደጋገፉ እንደሚችሉ ያመላክታል። አሁንም ሳይንስ ሙዚየም ካለው የግብርና ኤግዚቢሽን ጋር እንዲሁ የሚቀናጅ ነው። እንበርታ፣ እንፍጠር፣ ፈተናን ችግርን ለማለፍ መፍትሄ ላይ የምናተኩር እንሆን። በዚህ መንገድ የበለጸገች የተሻለች ሀገር ለመፍጠር ሁላችንም በየሙያችንና ብቃታችን የምንረባረብ እንድንሆን አደራ ላለው ባየሁት ነገር እጅግ ተስፋ ሰንቅ ያለው ይህ ሚኒስትሪ ሁለት ሶስት ዓመት አምስት ዓመት ሲቆይ የተሻለ ውጤት እንደሚያመጣ ያለኝን ተስፋ እየገለጽኩ በቆይታችሁ የምትተዋወቁበት የምትማማሩበት፣ በሰራችሁት እንዳትረኩ፣ አዳዲስ ነገር የምታክሉበት ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።